የብልጽግና መንግስት በብድር ጊዜ የሚኖር ያበቃለት መንግስት ነው። ላለፉት ስምንት ዓመታት የቀደመ ስህተቱ ላይ ሌላ ስህተት እየደረበ በውሸት ላይ ውሸት እየደመረ የተጓዘው የአብይ አገዛዝ በታጠቀም ባልታጠቀም ተቃውሞ እየተናጠ ምኑን ከምኑ አቀናጅቶ እንደሚፈታው በማያውቀው ቀውስ ተተብትቦ በጣረሞት ላይ ይገኛል። በአገዛዙ ላይ ከየአቅጣጫ የተነሳው ተቃውሞም ከዕለት ወደ ዕለት አድማሱን እያሰፋና እየጠነከረ ሄዷል። የኦሮሞ ነፃነት ሰራዊት ከምዕራብ ኦሮሚያ አልፎ ሸዋ አርሲና ሐረር ድረስ የእንቅስቃሴ አድማሱን አስፋፍቷል። ጠቅላይ ሚኒስትሩ በጎንደር ጉብኝታቸው እንደገለጹት በወታደር ካልታጀቡ በስተቀር ባለስልጣኖቻቸው ሌላው ቀርቶ ከጎንደር ጎርጎራ ድረስ እንኳን መንቀሳቀስ የማይችሉበት ደረጃ ላይ ወርደዋል። በጥቂት ቀናት ትጥቁን እናስፈታዋለን ብለው የዘመቱበት ፋኖ ቀላል የማይባሉ የክልሉን ወረዳዎች ከቁጥጥራቸው ውጭ አድርጎባቸዋል። ላለፉት ሶስት ዓመታት የፕሪቶሪያውን ስምምነት ሲያደናቅፍ ከቆየ በኋላ በዚህ ዓመት መጀመሪያ ስምምነቱን እንደሻረው በይፋ ያስታወቀው የብልጽግና መንግስት ከትግራይ መንግስትና ከህወሀት እንዲሁም ከትግራይ ህዝብና ሰራዊቱ ጋር መመለሻ የሌለው ፍጥጫ ውስጥ ገብቷል። የስምረትን ሰራዊት አሰማርቶ ትግራዮችን በመተንኮስ ጀምሮ ሰራዊታቸውን በድሮን ከደበደበ በኋላ ከትግራይ ኃይሎች ጋር ያለው ውጥረት በቀጥተኛ ወታደራዊ ግጭት መልክ ወደሚገለጽበት ምዕራፍ አሸጋግሮታል። የእልቂት አጋሩ ከነበረችው ኤርትራ ጋርም በባህር በር ሽፋን ላለፉት ሁለትና ሶስት ዓመታት በቀንቀሸት ውስጥ ከቆየና ግማሽ መንገድ መጓዙን በይፋ ከገለጸ በኋላ ጠመንጃ ሊማዘዝ ጥቂት የቀረው መስሏል። ጭር ሲል የማይወደው የብልጽግናው መንግስት ከኦሮሞና ከአማራ ታጋዮች በተጨማሪ ከኤርትራና ከትግራይ ሰራዊት ጋር ለመግጠም ተዘጋጅቻለሁ ሲል በአማርኛ ሲናገር እንዳልነበር፣ አሁን ደግሞ ጌታቸው ረዳን አሰማርቶ በእንግሊዝኛ ከኤርትራ ጋር የሚካሄድ ጦርነት የለም ብሎ ለዓለም አሳውቋል። ሆኖም ግን የአገር ውስጡንም የውጩንም ማህበረሰብ ለማወናበድ መሆኑ ሳይታለም የተፈታ ነው። በዚያው ሰሞን ከብርሃኑ ጁላና ከባጫ ደበሌ እኩል የባህር በር በውድን በግድን ማምጣት አለብን እያሉ ሲሰብኩ የነበሩት ዲና ሙፍቲም በዚህ ሳምንት መጀመሪያ ኤርትራ ልትረዳን ይገባል በማለት ፊታቸውን ከድንፋታ ወደ ተማጽኖ አዙረውታል። በመጨረሻም የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ከትንሽ ማስፈራሪያ ጋር በዓለም አቀፍ አሸማጋዮች አማካኝነት ከኤርትራ ጋር በሚካሄድ ድርድር ቁጭ ብለው መነጋገር እንደሚፈልጉ አሳውቀዋል። ድርድርና ውይይትን የማይወደው የማይችለውና የማይፈልገው ልክ እንደ አብይ አህመድ ጦርና ግጭት የስልጣን መሰረቱ የሆነው ሻእቢያ ምን እንደሚል ግን አይታወቅም። የተከበራችሁ የዝግጅታችን ተከታታዮች ጌታቸው ረዳ፣ ዲና ሙፍቲና በመጨረሻም የውጭ ጉዳይ ሚኒስትሩ በብልጽግና አገዛዝ ዲፕሎማሲያዊ መስክ ስምሪት የተሰጣቸው ሰዎች በመሆናቸው በየተራ የተነሱ የሰጡት መግለጫ ከብልጽግና መንግስት ወታደራዊ ክንፎች የተሰጠ መግለጫ አይደለም። የብልጽግና ጀነራሎች አሰብን ለማምጣት ግማሽ መንገድ ተጉዘናል ባሉን በሁለት ወራት ፊልድ ማርሻል ብርሃኑ ጁላም ሁለት ሚሊዮን ህዝብ ሁለት መቶ ሚሊዮን ህዝብ ያላትን ሀገር ከባህር በር ሊያርቃት አይችልም ብለው በተመኩበትና በአጫ ደበሌም ኤርትራ አሰብን ላለመስጠት ብላ ራሷን ታጣለች እያሉ በደነፉበት ማግስት ዲፕሎማቶቹ የሰጡት ድንገቴ መግለጫ ብዙ ጥያቄዎችን ይቀሰቅሳል። በዲፕሎማቶቹና በወታደሮቹ መካከል ያለው የሀሳብ ተቃርኖ የተለመደው የብልጽግና ዝብርቅርቅ አቋም እንጂ ሌላ ነገር አያመላክትም ብሎ ማቃለል የሚቻል ቢሆንም ብልጽግና ድንገት ብዙ የፖለቲካ ማይሎች ለማፈግፈግ መገደዱን ለመደበቅ ግን አይቻልም። ጌዲዮንም ሆኑ ጌታቸውና ዲና ከአምባገነኑ መሪ ፈቃድ ሳይሰጣቸው በዚህ ፍጥነትና ርቀት ሊያፈገፍጉ አይቻላቸውም፣ እና ጉዳዩ በጽሞና ሊመረመር የሚገባው ይሆናል። በዛሬው የመፍትሄ ዝግጅታችን የብልጽግናው መንግስት በምስራቅ አፍሪካ ተወካዩና በውጭ ጉዳይ ሚኒስትሩ በኩል ከኤርትራ ጋር ጦርነት እንደማይኖር ማሳወቁን መነሻ በማድረግ ከታዘብነው የጦር ሜዳ ሽሽት ጋር የተያያዙ ምልከታዎችን እናጋራችኋለን። ለሁለት ዓመታት በትግራይ ላይ በተከፈተው ጄኖሳይዳዊ ጦርነት ወቅት ለሰላም እድል እንዲሰጥ ቢመከር ኖ ሞር እያለ ለገላጋይ አስቸግሮ የነበረው የአብይ አህመድ መንግስት አንድ ወር ሳይሞላው ፕሪቶሪያ ድረስ ሄዶ የሰላም ውል መፈረሙ አይዘነጋም። በዚህ ዝግጅት የፕሪቶሪያን ውል ተፈጻሚነት ለሶስት ዓመታት ያንጓተተውንና አሁን ደግሞ ውሉን በይፋ አፍርሶ ከትግራዮች ጋር የተፋጠጠው የብልጽግናው መንግስት በዚህ ወቅት ከኤርትራ ጋር ጦርነት እንደማይኖር ያሳወቀው በምን ምክንያት እንደሆነም እንመረምራለን። አብራችሁን ስትቆዩም በሀገራችን በመታየት ላይ ያሉትን አዳዲስ የፖለቲካ እድገቶችና ምን ማድረግ እንደሚሻለንም በጋራ የምንመክርባቸውን ሀሳቦች እናካፍላችኋለን። የምንገኝበት ወቅት ኢትዮጵያ በተካረሩ ቅራኔዎች የምትናጥበት ነው። የኢኮኖሚ ቅራኔዎች እጅጉን ተካረዋል። መንግስቶን ብሎ በተከለው ህዝብን የማደህየት ፖሊሲ ተስፋቸውን ከጨለሙ ወገኖች ጋር ሁሉ ከባድ ቅራኔ ውስጥ ገብቷል። የማዳበሪያና ግብዓት አቅርቦት የተጓደለባቸውና ሲቀርብ የዋጋ ንረቱ አልቀመስ ያላቸው፣ በሰላም እጦት ምርታቸውን ለገበያ ማቅረብ ያቃታቸው ገበሬዎችና አርብቶ አደሮች ከመንግስት ጋር ሆድና ጀርባ ከሆኑ ከርመዋል። በምርት እጥረትና በዋጋ ንረት በምንዛሬ ተመለውጥና ቅጥ ባጣው የግብር ፖሊሲ በውሃና በኤሌክትሪክ ታሪፍ ላይ በተጨመረው የክፍያ ብዛት የተማረረው ከተሜም ከመንግስት ጋር እሳትና ጭድ ሆኗል። በመንግስት ሰራተኞችና በመንግስት መካከል በደሞዝ ጭማሪና በኑሮ ውድነት ችግር ዙሪያ የተፈጠረው ተቃርኖና ውጥረት አልረገበም። ምዕመናንና የእምነት አባቶቻቸው በመንግስት ነፍሰ ገዳዮች በሚገደሉባቸው የእምነት ተቋማትና በመንግስት መካከል ያለው የቅራኔ ረመጥ ውስጥ ውስጡን እየጋመ ነው። ሌላው ቀርቶ አንድ ላይ ይሰማራል በሚባለው የመከላከያ ሰራዊት ወታደሮች እና የበላይ መኮንኖች እንዲሁም ከፍተኛ አዛዦች መካከል ከጥቅማ ጥቅም እና ከማንነት ጋር በተያያዙ ጉዳዮች አይንህን ላፈር መባባል የተለመደ ሆኗል። በማዕከላዊ መንግስትና በአካባቢው አስተዳደሮች መካከልም ቀላል የማይባል ሽኩቻ እንዳለ ሰሞኑን ከድሬዳዋ ጋር ተያይዞ በተቀሰቀሰው ተቋሙ ታይቷል። ከሁሉም በላይ ደግሞ በታጠቁ ሰራዊቶች መካከል በሚካሄደውና አሁንም እንደ አዲስ ከትግራይ ጋር እጅግ መካረሩን ለመታዘብ ይቻላል። እነዚህ ሁሉ ችግሮችና የተካረሩ ቅራኔዎች በብልጽግና መንግስት ወልጋዳ አካሄድ የተፈጠሩና የተባባሱ ናቸው። የብልጽግና የፖለቲካና ወታደራዊ መሪዎች ጥላቻን መዘመር በማይሰለቸው አንደበታቸው የለኮሷቸውንና የሕዝብን ፍትሐዊ ጥያቄ በኃይል እንጨፈልቃለን ብለው ባሰማሩት የታጠቀ ኃይል የአባባሷቸው ተቋርኖዎችም ናቸው። ቀናቸውን ቸራው ላይም በሚል ጸሎት የማይጀምሩት ብልጽግናዎች የአገዛዝ ፍልስፍናቸው ጠብ ያለሽ በዳቦ የሚል በመሆኑ በባህር በር ሰበብ ከኤርትራ ጋር ጦርነቱን ለመጀመር መሳሪያና ሰራዊት ሲያስገቡና ሲያሰለጥኑ ሰንብተዋል። በአብይ አህመድ አገዛዝ የሚካረር እንጂ የሚረግብ ቅራኔ ኖሮ አያውቅም። የሚባባስና የሚበራከት እንጂ የሚቀንስና የሚፈታ ቅራኔም ታይቶ አይታወቅም። ስለዚህም በዲፕሎማቶቹ በኩል ያሳያቸው ነጭ ባንዲራ እያውለበለበ የመሸሽ ምልክቶች አብዝቶ በፈጠረውና ባካረራቸው ቅራኔዎች ተወጥሮ ከባድ ጭንቀት ላይ ስለወደቀ የዘየዳቸው ማዘናጋዮች ብቻ ናቸው። ከያቅጣጫው በተነሳበት ተቋሙ የተጨነቀው የብልጽግናው መንግስት ከ2012 እስከ 2014 ዓም ድረስ ያጀበው መንጋ ዛሬ አብሮት እንደሌለ ተገንዝበዋል። እንኳን ህዝቡ አብይን አሻገሪ ሙሴያችን ሲለው የነበረው የትናንቱ ተደማሪ ልሂቅም ከጎኑ አለመኖሩን አረጋግጧል። አንዲያ ሰብን ሌላ ጊዜ ደግሞ ኤርትራና የባህር በሯን አመጣለው እያለ ሊሰብከው የሞከረው ሊቅም አልሰማህም ብሎታል። እንደገና በትግራይ ላይ ጄኖሳይድ ለመፈጸም የሚያሳየው ፍላጎትም ከሁሉም ወገን ከባድ ቁጣና ተቃውሞን ቀስቅሶበታል። የፋኖ መሪዎች በትግራይም ሆነ በኤርትራ ህዝብ ላይ የሚካሄድን ጦርነት እንደሚቃወሙ በይፋ አሳውቀዋል። የኦሮሞ ነጻነት ሰራዊትም ለባህር በር ተብሎ ሚሆን ትግራይን ለማንበርከክ የሚካሄድን ማንኛውም ትንኮሳ እንደማይቀበል አሳውቋል። በዚህ የተነሳ አብይ አህመድ እና የወንጀል ግብረ አበሮቻቸው ሊከፍቱት ላቀዱት ጦርነት ሆ ብሎ የሚነሳባቸው እንጂ ሆ ብሎ የሚያጫፍራቸው ወገን እንደሌለ ተገንዝበዋል። ጦርነቱ ከተቀሰቀሰ መጥፊያቸው እንደሚሆንም ገምተዋል። አንዴ ከግድቡ ወደ ወደቡ፣ ሌላ ጊዜ ደግሞ በውድም ይሁን በግድ የባህር በር ለማምጣት ግማሽ መንገድ ተጉዘናል እያሉ ጆሮችን እስኪግል እንዳላደነቆሩን ጀኔራሎቻቸውን በተጎለቱበት የሚያስቀር የፕሮፓጋንዳ ሽሽት ጀምረዋል። ጦርነት መለኮስ የውሃ ቧንቧ መክፈትና መዝጋት ያህል ቀላል የሚመስላቸው አብይ አህመድ ሳይፈቅዱ ሽሽቱ ሊጀምር አይችልም እና የዲፕሎማቶቹ ነጭ ባንዲራ ከጠቅላይ ሚኒስትሩ የተሰጣቸው እንደሆነ ለመገመት አይከብድም። ይህም ሆኖ በሞኝ ክንዴ ዘንዶ ጉድጓድ መለካት ልምድ ያላቸው ጠቅላይ ሚኒስትር አብይ በሆዳደሮቻቸው በኩል ከኤርትራ ጋር ጦርነት እንደማይኖር ያስነገሩት ጉዳይ ጥቂት መሰረታዊ ጥያቄዎችን ማንሳት ግድ ይላል። የመጀመሪያው ጥያቄ እነ ጌዲዮን ጢሞቴዎስ እና ጌታቸው ረዳ ከኤርትራ ጋር ጦርነት አይኖሩም ያሉት የመንግስትን የሰላም ፍላጎት ለማሳየት ከሆነ እና መንግስታቸው እውነት የሰላም ፍላጎት ካለው በተጨባጭ በኦሮሚያ እና በአማራ ሕዝብ ላይ የሚያካሂደውን ጦርነት አቁሞ ለምን ሰላም አያወርድም? ለምንስ የቀደመ ሰራዊቱን ማስጨረሱን ሳያበቃው አዳዲስ ወጣቶችን እየመለመለ ወደ ጦርነት እየማገድ ያስፈጃቸዋል? በጦርነት የተሰላቸውና ሰላም እንዲወርድ የሚጠይቀውን የመከላከያ ሰራዊቱንስ ለምን ያስፈጀዋል? ለምንስ በስንት ትግል የተቀበለውን የፕሪቶሪያ ስምምነት ቀዳዶ በመጣል እንደገና ትግራይን ለመውጋት ጦር ይሰብቃል? ለምንስ ወደ ትግራይ የሚላከውን መሰረታዊ ሸቀጥና ሰው እየከለከለ የጠባጫሪነት ፖሊሲውን ይቀጥልበታል? ለምንስ በጦር ለተንገሸገሹ መላ ኢትዮጵያውያን ሰላም አይወርድም? የሚሉ ጥያቄዎችን እናነሳለን። የአብይ አህመድ የፕሮፓጋንዳ ቅምጦች አሜሪካም አፍሪካም ተቀምጠው እነዚህን ጥያቄዎች ለመመለስ ችሎታ እንደሌላቸው ለማንም ግልጽ ነው። እነ ጌታቸው ረዳ ከኤርትራ ጋር ጦርነት አይኖርም በማለት የተናገሩት ነገር ማስተባበያ ይሁን ማባበያ መንግስት ተከፍተዋለው ሲለው ከነበረው አዲስ ጦርነት ግንባር ለመሸሻ የተገደደው በብዙ ምክንያቶች ከባድ ችግር ላይ ስለወደቀ ነው የሚለውን እውነት ግን አይሸፍነውም። አንዱ ምክንያት ብልጽግና ባልተለመደ ሁኔታ አቅሙን ለማወቅ መገደዱ ነው። የብልጽግና መሪዎች የፈለገውን ያህል ከእውነታ ጋር የማይተዋወቁና ከፊት ለፊታቸው ያለውን ግዙፍ ሀቅ ብዙ ጊዜ ሲክዱ የኖሩ ሰዎች ቢሆኑም አንገታቸውን የሚበጥስ ሰይፍ ሲጠጋቸው ግን አደጋውን ከማንም ቀድማ ማሽተት የምትችል ፈሪ ነብስ አለቻቸው። ስለዚህም መልአከ ሞት ሲቀርባቸው ለመሸሽ የሚቀድማቸው አይኖርም። የትግራይ ሰራዊት የብርሃኑ ጁላን ሰራዊት ከቆላ ተንቤን እያባረረ ሰሜን ሸዋ ሲያስገባው በፍርሃት የተንዘፈዘፉት አብይ አህመድ ጓዛቸውን መቀርበብ ጀምረው እንደነበር የአደባባይ ሚስጥር ነው። ከፋኖና ከኦሮሞ ነጻነት ሰራዊት በኩል የሚሰነዘርበትን ጥቃት መቋቋም አቅቶት በመፈራረስ ላይ ያለው ሰራዊታቸው በፉከራቸው መሰረት ከኤርትራና ከትግራይ ገጥማለው ቢሉ ለሳምንት ሳይዋጉ ከአራት ኪሎ አቡዳቢ እንደሚደርሱ የማያጠራጥር ነው። ይህም ሲያቀብጣቸው የጀመሩትን ጉራና ፉከራ አቋርጠው በእንግሊዝኛ ክፍላቸው በኩል ከኤርትራ ጋር ለጉራ ጦርነት አይኖርም፣ ኤርትራ ልትረዳን ይገባል እያሉ ለመማጸን ያስገደዳቸው አንዱ ምክንያት ነው። ብልጽግናዎች ከፋኖ እና ከኦሮሞ ነጻነት ሰራዊት በተጨማሪ ከኤርትራና ከትግራይ ጋር ለመዋጋት ቢንቀሳቀሱ በአንድ በኩል በአራት ትልልቅ ግንባር የሚዋጋው ሰራዊታቸው ውሎ እንደማያድር ይገነዘባሉ። በሌላ በኩል በተሳሳተ ኢኮኖሚ ፖሊሲያቸውና በጦርነቱ ህይወታቸውን ያመሳቃቀሉባቸው መላው የሀገሪቱ ህዝቦች ጦርነት ቢጀምርም ባይጀምርም በአመፅ ለመነሳትና ስርዓቱን ለመጠራረግ እንደ አንበሳ እየተነሱ መሆናቸው ታውቋቸዋል። የሀገሪቱ የጤና ባለሙያዎች በጀግንነት የቀደዱት የትግል ፈር ለመጓዝ የሚፈልጉ የመንግስት ሰራተኞች ወዛደሮች፣ ሾፌሮችና የከተማ ነዋሪዎች ስርዓቱ ተጠራርጎ የሚወገድባትን ቀን በተስፋና በጉጉት እየጠበቁ ብቻ ሳይሆን እየተሳተፉበትም እንደሆነም ተገንዝበዋል። በዚህ ላይ ከትግራይ ወይ ከኤርትራ ጋር የሚከፈቱ አዲስ ጦርነት ሲጨመርበት የአገዛዝ ዘመናቸው ዕድሜ እንደሚያጠር መገንዘባቸውና ከባድ ስጋት ላይ መውደቃቸው የማያጠራጥር ሆኗል። ብልጽግና በበቀቀኖቹ አማካኝነት እንዳስነገረው ከኤርትራ ጋር ጦርነት የማይጀምሩ ከሆነ የኢትዮጵያ ሕዝቦች ከምንም በላይ ሰላም ይፈልጋሉና ሀሳቡን በደስታ የሚቀበሉት ይሆናል። ይህም ሆኖ ቃል አባዮቹ የብልጽግና መሪዎች ከኤርትራ ጋር ጦርነት አይኖርም የሚሉት ከልባቸው ሳይሆን ጊዜ ለመግዛትና ምናልባትም ትግራይ ነጥለው ለመምታት እንዲያመቻቸው ነው። አብይ ኤርትራና ትግራይን ደርቤ እመታለሁ ከማለት ወጥተው ከኤርትራ ጋር አካሂደዋለሁ ሲሉ ከነበረው ጦርነት ግልብጥ ብለው ከኤርትራ ጋር ጦርነት አይኖርም ባስባሉበት ቅጽበት ከትግራይ ጋር ለመዋጋት የድሮን ድብደባ ሲያደርጉ ሰንብተዋል። እናም የአብይ እንግሊዝኛ ክፍሎች ከኤርትራ ጦርነት የለም የሚሉት ሰላም ፈላጊዎች ስለሆኑ አይደለም። ይልቁንም አገዛዙ በእድሜው ማምሻ ላይ መሆኑን አውቀው ከባድ ፍርሃት ስለተጫናቸውና ጊዜ ለመግዛት ነው ማለት ይቻላል። አብይ አህመድና ጭፍሮቻቸው የሌጋሲ ፕሮጀክታችን የሚሉትን የኮሊደር ልማት አቁመናል እንዲሉ በሌላቸው ገንዘብ የደሞዝ ጭማሪ ያደርገናል እያሉ ጊዜ ለመግዛት እንዲሯሯጡ ያደረጋቸውም በቅርብ የሚታዘቡት የህዝባዊ ቁጣ ንረት ነው አቢይ ኤርትራና ትግራይ እንደ ርቤ መታለው ከማለት ወጥተው ከኤርትራ ጋር ጦርነት አይኖርም ለማለት የተገደዱት ለባህር በር ብሎ ለመሞት የተዘጋጀ ዜጋ አለመኖሩም ብቻ ሳይሆን በስሙ በሚካሄድ ጦርነት ህይወቱ ከሚመሰቃቀል በአራት ኪሎ ላይ መነሳት የሚቀለው ህዝብ መፈጠሩን በመገንዘባቸው ከባድ ፍርሃት ስለገባቸውም ነው ማለት ይቻላል ርሃታቸው ሲበዛ ኖሞር ሞር ያሉበትን ቃል አጥፎ ፕሪቶሪያ ድረስ ለእርቅ የሮጡት ብልጽግናዎች፣ ከሽብርተኛ ጋር አንደራደርም ያሉን እነዚሁ ሰዎች ትግራዮች ጠንከር ቢሉ ጉልበታቸው ስር ተደፍቶ ማሩን በማለት ሽምግልና መላክ እንደሚጀምሩ የሚያጠራጥር አይሆንም። ዶሮ ጭራጭራ መታረጃዋን አወጣች እንዲሉ አዲስ ሊከፍቱት የሚፈልጉትን ጠሩነት ካላስቆሙና ሰላም ካላወረዱ በስተቀር መጥፊያቸው መሆኑን እንኳን ሌላው እነርሱም የሚገነዘቡት ነው። የተከበራችሁ የኢትዮ ፎረም መፍትሄ ቤተሰቦች፣ ብልጽግናዎች ዛሬ ከአንዱ ነገ ከሌላው እየተሻረኩ ወይም እየተጣሉ ኢትዮጵያንና ኢትዮጵያውያንን ለስቃይና መከራ ዳርገውናል። ከእኛም አልፈው የአፍሪካ ቀንድን ለከባድ ትርምስ፣ አለመረጋጋትና ከባድ የውጭ ጣልቃ ዳርገውታል። በስልጣን ላይ የቆዩበት እያንዳንዷ ቀንና ሳምንት ጉዳታችንን የምታባብስ እንጂ ሕመማችንን የምትፈውስ እንዳልሆነች፣ መብታችንን ተረግጦና ሰላማችን ታውኮ የምንሰቃይበት እንጂ እፎ የምንልበት እንዳልነበረች ባለፉት ስምንት ዓመታት የብልጽግና አገዛዝ ያረጋገጥነው ነው። ስለዚህም የአብይ አህመድና የጓደኞቹ የግል ኩባንያ የሆነው ብልጽግና በስልጣን ላይ እስካለ ድረስ ካለፈውም ለባሰ ጉዳት መዳረጋችን የማይቀር ነው። ኢትዮጵያም ሆነች መላ ህዝቧ ሰላም፣ ዲሞክራሲና ፍትህ ያገኙ ዘንድ ብልጽግና ሲደፍር በሚለኩሳቸው ሲፈራ አሸማግሎኝ እያለ በሚማጸንባቸው የጥፋት መንገዶች የምንጓጓዝበት ጊዜ ማብቃት አለበት። ብልጽግና ይህኛውን ጦርነት አብርዶ ያኛውን ጦርነት እየከፈተ በኢትዮጵያውያን ነፍስና ገላ የሚጫወትበት ጊዜ ማብቃት አለበት። ኢትዮጵያና መላው ህዝቧ የሚፈልጉት የተሟላ ሰላም የተሟላ ዲሞክራሲ እና ፍትህ ነው። ከዚህም ባለፈ ሁሉንም ማሳታፊ የሽግግር ሂደትም እንዲጀምርም ነው። እነዚህ ደግሞ የብልጽግና ፓርቲ የሚሰጡን ትርፋቶች አይደሉም። መብቱን ካለትግል ከአምባገነኖች መዳፍ ያገኘ አንዳችም የለም። ሳይቀናጅ እና ሳይደራጅ የሚቀጥል ቁጣም ተበታትኖ ሞትን የሚያስከትል ለጋራ ሀዘን እንኳን የማይመች ይሆናል። እናም ሹፌሩ ሲነሳ ረዳቱ ከለገመ፣ አስመጩ እየተቆጣ አከፋፋዩ ዝም ካለ፣ መምህሩ ሲቆጣ ተማሪው ካልተባበረ፣ የብልጽግና ጦርነት እየተፈራረቀብን እንዲቀጥል መፍቀድ ነውና በመሆኑም አንድ ላይ ወደፊት